እሺ ተመልካቾቻችን እንኳን ደህና መጣችሁ። ይህ የኢትዮሲኒያ ዩቲዩብ ነው። ዛሬ የምንወያይበት ቪዲዮ የኢትዮጵያ ዘመን አቆጣጠር ነው፣ እንዲሁም ወይም ደግሞ አውሻር ይባላል እና ዛሬ የምናየው የመጀመሪያ ክፍል ይሆናል። አዲስ ዓመት የሚውልበትን ዕለት እንዴት ማስላት እንችላለን የሚለው ነው። ወደሚለውን እንሄዳለን። ስለዚህ ባጭሩ ወደ እርሳችን እንገባለን ከዛ በፊት ግን፣ ላይክ እና ሳብስክራይብ ማድርገውን አይርሱ እንላለን። እስከ መጨረሻው ተከታተሉን ዘንድ በአክብሮት እንጠይቃለን። ወደ ጉዳያችን። እሺ እንግዲህ አውሻር እንግዲህ በጣም ደስ የሚል መዝናኛ የሆነ ካልኩሌሽን ነው ወይም ስሌት ነው። ስለዚህ እንዴት ነው የምናደርግ? የመጀመሪያ ስቴፕ የሚሆነው ዓመተ ዓለምን መፈለግ ነው። ወያም ማለት ዓመተ ዓለም ማለት አምስት ሺህ አምስት መቶ ሲደመር ወይም ደግሞ ከክርስቶስ ልደት በፊት ያለው ማለት ነው። ሲደመር ለምሳሌ የ2010 ዓመትን የ2010 ንስራ እስኪ 2010 ይሄ ድምር ነው። ይሄንን ድምር ለአራት እናካፍለዋለን። ሲካፍል ለአራት እናደርገው ከነጥብ በኋላ ያለው እዚህ ጋር አስፈልገንም መጠነ ራብዒት ይባላል። ይሄ ከነጥብ በኋላ ያለው አስፈልገንም ወይም ቀሪው ማለት ነው። ሲቀንስ ዜሮ ነጥብ ይሄንን ከነጥብ በኋላ ያለውን ለማስ ለማስወገድ ሲቀነስ ዜሮ ነጥብ አምስት እናደርገዋለን ማለት ነው። ዜሮ ነጥብ አምስት ስለዚህ 1877 ይሆናል። ይሄ ይሄ ድምሩ ነው። ማን ወይ መጠነ ራቢት ነው። ስለዚህ ይሄንን ከድምሩ ላይ እንደገና መልሰን እንደምረዋለን ማለት ነው። ሲደመር አመት አለሙ ማለት ነው። አመት አለሙ ደግሞ ስንት ነው? 5500 ሲደመር 2010 ይሄ ይሆናል ማለት ነው። ይሄንን ለሰባት ማካፈል ማለት ነው። ይሄንን ለሰባት አካፍልን ቀሪውን እንወስዳለን ማለት ነው እሺ ሲከፈል ለሰባት ምንም ቀሪ የለውም ስለዚህ ሙሉ ቁጥር ነው የመጣው ሙሉ ቁጥር ነው ማለት ሙሉ ቁጥር ነው ቀሪው ቀሪ የለውም ማለት ነው ዜሮ አለው ቀሪው ዜሮ ነው ይህ አሁን ቀሪ የለውም በእርግጥ ግን ዜሮ ናት በተዘዋሪ ቀሪው ዜሮ ነው እንደዚህ ያለ ቁጥር ያለ ቀሪ ሲደርስ ቀሪው ዜሮ ነው ብለን ነው የምንወስደው። ስለዚህ ዜሮ ሆነ ማለት ደግሞ ሰባት ነው ማለት ነው። ስለዚህ ስንት ይሆናል ማለት ነው? ሰባት ነው ማለት ነው። ሰባት ሆነ ማለት አንድ ከሆነ ቀሪው ማክሰኞ ይውላል ማለት ነው። እለቱ ማክሰኞ ወይም ማክሰኞ ነው ማለት ነው። ሁለት ከሆነ ረቡዕ ነው፣ ሶስት ከሆነ ሐሙስ ነው እያለ እስከ ሰባቱን ቀናት ይሞላል ማለት ነው። እዚ ጋ እስቲ ቆይ እንደገና ፓውዝ እናድርገውና ቸክ እናድርግ እስኪ እሺ። እዚህ እንግዲህ በዚህ እንደምናየው ያው አንድ ከሆነ እለቱ ማክሰኞ ነው። ሁለት ከሆነ ረቡ እያለ ይቀጥላል። ሶስት ከሆነ ሐሙስ ነው ማለት ነው። በዚህ ይቀጥላል ማለት ነው። ሌላ ምሳሌ ነው። እሺ 2014 እንደሞ እንስራስኪ ሲደመር አመት አለሙን መጀመሪያ ካልኩሌት ማድረግ ነው። 22 ሲካፈል ለአራት ማለት ነው። ያለ ቀርን የተካፈለ ሲደመር አመተ አለም ይሄንን ከድምሩ ላይ ከዓመት ዓለም ላይ እንደምሯል እንደገና 5500 ሲደምር 2012 ሲካፈል ለ ለሰባት ይሆናል ማለት ነው። ለሰባት አድርግ ነው አንድ ማለት ነው። ሲደመር 2012 ሲካፈል ለአራት ሲደመር የቅድሞ ድምር ማነው? 7512 ነው የሚመጣው። እዚህ ጋር እዚህ ላይ ዓመተ ዓለም ደምራለን። 7512 ሲካፈል ለሰባት ሲቀንስ ከነጥብ በፊት ያለውን አስወግደውና 1341 140 ሲባዛ ባካፈልንበት ሶስት መጣ ማለት ነው። 3 ምን ማለት? ዕለቱ ሃሙስ ነው ማለት ነው። እንደ ካላንደር ማየት ይቻላል። ለምሳሌ የውዚ ሶስተኛው የሶስት ከሆነ ሃሙስ ነው ይላል። ሃሙስ ነው። ካላንደር ላይ ቼክ ማድረግ ይቻላል። እሺ፣ አሁን ደግሞ እስቲ በ2000 አመተ ምህረት አዲስ ዓመት የዋለበትን ዕለት ካልኩሌት እናርግ እስቲ። 5500 ሲደመር 2000 7500 ሲካፈል ለአራት ምንም ቀር የለውም። መጠነ ራቢቱ ቀሪ የለውም። ስለዚህ ቀሪ ስለሌለው እንዳለን ደምረዋለን ማለት ነው። ሲደመር ከድምሩ ላይ ይሄ ሲደመር ድምሩ የቅድሞ ወይም አመታለው አምስት ሺህ ሰባት ሺህ አምስት መቶ ሲካፈል ለሰባት ከነጥብ በኋላ በፊት ያለው እናስወግደዋለን። አንድ ሺ ሦስት መቶ ሰላሳ ዘጠኝ መቀነስ አንድ ሺ ሦስት መቶ ሰላሳ ዘጠኝ ዜሮ ነጥብ ምናምን ነው። ሲባዛ ባካፈልንበት ሁለት። ይህ ማለት አንድ ከሆነ ሰኞ ነው፣ አንዱ ማክሰኞ ነው፣ ከሆነ ረቡዕ ነው። እስኪ ቼክ እናድርግ። እስኪ አዎ ልክ ነው፣ ሁለት ነው። ሁለት ከሆነ ቀሪው ረቡዕ ነው ይላል። ይሄን ይመስላል። አንድ ተጨማሪ ነኝና በዚህን እንጨርስ። እሺ አሁን ደግሞ የ2019 እንስክን ነው እንፈልግ። 5500 ሲደምር 2019 ሲካፈል ለአራት፣ በኋላ ነጥብ አምስት ኖ ሚሚቱ ሰባት አምስት ስንት ሆነ? አንድ ሺ ስምንት መቶ ሰባ ዘጠኝ ሲደመር አመት አለሙ ወይም ሲደመር አስራ ዘጠኝ ሲካፈል ለሰባት ሲቀነስ ከነጥብ በፊት ያለውን እናስወግደዋለን። ቀነስ አንድ ሺ ሲባዛ ባካፈልንበት በሰባት አራት ደረሰ ማለት ነው። አራት ሲሆን ደግሞ ዕለቱ ማን ይሆናል? ዓርብ ነው ማለት ነው።